እሺ ውዶቼ ዛሬ ደግሞ በጣም ቀላልና ፈጣን የፓስታ ስራ ልጅላችሁ መጥቻለሁ። ለልጆች ለትምህርት ቤት ለትልቅ ሰው የሚያቃጥል ነገር ለማይወድል የሚሆን ነው ማለት ነው። እዚህ ጋር እሱ ለመስራት የሚያስፈልጉ ግብአቶች፣ አንድ ቀይ ሽንኩርት በማሽን ፈጨዋለሁ። ማሽን የሌላቸው በእጃችሁ መክተፍ ትችላላችሁ፣ ችግር የለውም። አንድ ድንች፣ አንድ ካሮት አድርጋችሁ ውሰዱልኝ። ቀጫጭና ትንሽ ስለሆነ የተጠቀምኩት አንድ ድንች አድርጌ ይሄን እንደዚህ እንደምታዩ ድንቹን ቡርሽ ቡርሽ ያርጋሉ። በቀይ ስር መፈቅፈቂያው ማለት ነው። ካሮቱንም እንደዛው እቦርሽዋለሁኝ። ይሄው እንደዚህ አለቀ። በዚህ በቀይ ስር መቦርሽው ማለት ነው። ይህን ቲማቲሙን ለመፍጨት አዘጋጅቻለሁኝ። እንደዚህም የማልፈልገውን ፓርት ቁርጥ ቁርጥ አድርጌ ወደ ጎን እጥለዋለሁኝ። በጣም አሪፍ ስራ ነው። በጣም ተወድታላችሁ። በተለይ የሚያቃጥል ነገር ማትወድና ለልጆች ለትምህርት ቤት በጣም አሪፍ አሰራር ነው። ካሮቱም ያው ተፈላጊ ነገር ነው። ድንችም አሪፍ ነው። በዚህ መልኩ ስሩ ይችላል። በቫዲዮ መጥበሽ ላይ ትንሽዬ ዘይት አረጋለሁ ድንቹ ለመጥበስ ማለት ነው። እዛ ጋር ፓስታው ለመቀቀል ትንሽ ዘይት ጨው አርጌ የሞቀፋ ጨምርበታለሁ ድንችን በዚህ መልኩ እንደዚ ጠበስ ጠበስ አረገዋለሁ ለአንድ ለአምስት ደቂቃ በደንብ ብስል አላረገውም እዚህ ጋር ማለት ነው። እንደዚህ ጥብስ ጥብስ ጥብስ አርጌ በሳህን ወደ ጎን አውጠዋለሁ ለብቻው ማለት ነው። እንደዚህ በሰል ሲል ማለት ነው በደንብ እኮ አይደለም በሰል ሲል በአንድ አምስት ደቂቃ ክንዴት በስጥ አሰርጋችሁት ወደ ጎን ሳህን ላይ እንደዚህ አወጣለ እዚ ጋራ ማይዝ መጥበሻ ተጠቀሙ ከቻላችሁ እኔ ስለሌለኝ አደለም ተጠቀምኩ ከዛ ሽንኩርቴን እጠብሳለሁ እንደዚ እንደምታዩ በዚህ መልኩ ማለት ነው እዛ ጋራ ፓስታውን ጨመርኩትኝ እንዲበስልኝ ማለት ነው ለመቀቀል ከዛ ሽንኩርቴ እንደዚ ጥብስ ካለልይ በኋላ የፈጨሁትን ሁለት ርሃባ ቲማቲም አምጥቼ በላብ ላይ ሙጭራ አረግና እንደዚህ እንደምታይ ሚክስ ሚክስ አረገው ለሆነ እስከሚመጥልኝ ድረስ ፓስታው እዚ ጋራ በሰለልኝ። ፓስታው ወደ ጎን አጥልዬ ጋዙ ያኛው ፈጣን ስለሆነ እዚ ጋራ ትንሽ ከሙ ትንሽ ብላክ ፔፐርን የተጨመርኩትኝ። እናንተ ፈለጋችሁት ቤታችሁ ቤት ያፈራው ቅመን መጨመር ትችላላችሁ እና ትንሽዬ ስጋ መጥበሻ ፓውደር አረኩ። ከዛ ካሮት ጨምራለሁ። ካሮት እንደዚህ ትንሽ ጥብስ ጥብስ ጥብስ ጥብስ ካረኩት በኋላ ቅድም ያዘጋጀ ነው ያስቀመጥነው ድንቹን በለው ላይ እንደዚህ ጨምረን አብረን ጥብስ እናደርገዋለን ማለት ነው። ከዚህ ጋር እዚህ ጋር ማይዝ መጥበሻ ጠቀሙ የእኔ ትንሽ ያዝያዝ ያረጋል እና ጥሩ አይመጣም። ከዛ ትንሽ የነጭ ሽንኩርት አረኩበትኝ ፓስታውን አጥልዬ በማጥለያ ያስቀምጨው ነበር፣ ወደ ልስቱ ገለበጥኩና ሚክስ ሚክስ ለማድረግ ማለት ነው። በጣም ፈጣንና ቀላል ነው። ሰላሳ ደቂቃ ብሰሩት ያልቃል ማለት ነው ይህ አሰራር እዛ እንደዚህ ሚክስ ሚክስ አረገዋለሁ በደንብ አቀላቅለዋለሁኝ። ከፓስታው ጋር በደንብ እንቀላቀልልኝ ማለት ነው። አይ በዚህ መልኩ እንደዚህ አረገዋለሁ። በጣም አሪፍ አሰራር ነው። ትወዱታላችሁ ሰርታችሁ ሞክሩት ማለት ነው። በደንብ ነው ሚክስ ማረገው እዚህ ጋራ በመቀላቀል ስላለበት ማለት ነው። በጣም አሪፍ አሰራርና ስሩና ሞክሩት። በተረፈ ላይ ኮሜንት ሰብስክራይብ አድርጉኝ እሺ። ሊስ እና ሰብስክራይብ የምታነሱ ልጆች አላችሁ። ካልፈለጋችሁ መጀመሪያ አታርጉ። ካረጋችሁ በኋላ ምንድነው የምታነሱት? አይደብራችሁም እን ከዛ እንደዚ ፓስታ ለገበታ ሲደርስልኝ እንደዚህ በምታዩ መልኩ እንደዚህ አርኪ አቀርባለሁ። በተን በተን አድርጉት፣ ፓስታ እንድጉታ ቁልል አይደረግም ሲቀረብ ማለት ነው። ከዛ እንደዚህ ትንሽዬ ባቅድሜ እስከተላምጥቼ ከላይ ኩጫረኩበት አቀረብኩ፣ ለገበታ እንደዚህ ማለት ነው። ከላይ ትንሽ ቃሪያ እንዳይረሳ። ያው የሚያቃጥል የሚወድ ሰው አይበለውም፣ እንዳጨምሩ እናንተ። የማይወድ ሰው ካለ ማለት ነው። አንዳንዴ ለራሳችን እንደሰርት መመገብ ግዴታ ነው። ባይ ባይ።